ወይ ጉድ የምረጡኝ ቅስቀሳ እያደረክ ነው እቺ ጠጋ ጠጋ ቃለ ማንሳት ነው አሉ ጠጋ ጠጋ ጠጋ ጠጋ ያበዛኸው እኮ እስከ ዛሬ ድረስ ሀይሚ ሀይሚ ሀይሚ ሀይሚ ወሬ ሁሉ ሀይሚ እኔ አንቺን እንዳያስከፉሽ ብዬ ነው እኔ አንቺን እንዲናገሩሽ አልፈልግም በቃ ብሩክ እንኳን እንደዚህ ሲል ሰምተን አናቅ ይህን ያክል ጊዜ እኛ አመት ከምናምን የጨረቃ ፋሚሊ እነሱን ስንከታተል እነሱን ስንደግፍ ይሄና ክል አንተ እንደምትለፈልፉ አንተ እንደምታወራው ብሩክ እንኳን ሲል አልሰማንም። አዎ ብሩክ ይወዳታል። በጣም ነው የሚያከብራት በጣም ነው የሚወዳት። መውደዱን ማክበሩን በተግባር የሚያሳይ ሰው ነው ብሩክ ደግሞ ማለት ነው። ግን እሱ እንኳን ይሄና ክል ሲለፈልፍ አላየንም። ምንድን ነው አንተ ከመቼ ወዲ ያውቀሃት ነው እንቴ? መቼ ከመቼ ያውቀሃት? በነገራችን ላይ ዛሬ እኔ በጣም ነው ሱ ያስደሰተችኝ፣ በጣም በጣም የኔ ጀግና፣ የኔ ኩሩ ሴት፣ የእውነት የእውነት ኩሩ ነሽ። ጀግና በምክንያት ነው እኛ እኮ የምንወድሽ የምንደግፍሽ። በቃ ኔንቻ እንዴት ብዬ ልንገርሽ? በጣም ነው ያስደሰትሽ። በቃ ልኩን ነው የነገርሹ። በቃ በጣም በጣም ደስ ብለሽኛል። የእውነት እንቁ የሆንሽ ሴት ነሽ። በቃ የሆነ አስባችሁታል? ይሄ እንደ ሌላ ሴቶች እማትሽ ለጠለጥ ከአገኘችው ወንድ ጋራ ሄዳ ልጥፍ ልጥፍ ልጥፍ የማትል ራሷን የምታስከብር በቃ ለራሷ ክብር የምትሰጥ ራሷን አስከብራ ሌላ ሴት የምታስከብር ናት ሀይሚ ማለት ማለት ነው። እንደ ሌላ ሴቶች እኮ ባገኘችው ወንድ ላይ የምትለጣጠፍ ሴት አደለች። በቃ አገኘችው ሴት ላይ ያገኘችው ወንድ ላይ እንትን ምትል ምትለጠፍ ምዘል አደለች። እኔ ሀይሚ እስከ ዛሬ ድረስ ሳያት በቃ እኔ ልጥፍ ልጥፍ ስትል ያየኋት ከብሩክና ከብሩክ ጋር ብቻ ነው። ከሌላ ወንዶች ጋር ስራ ትሰራለች። ሰላምታዋ ራሱ እንደ ብሩኬ አይደለም። ሰላም የምትልበት መንገድ ራሱ እንደ ብሩኬ አይደለም። በቀኔ ስትለጣጠፈ ያዋት ከብሩክ ጋር ነው። ከዛ ውጪ ከሌላ ወንድ ጋር መለጣጠፍ ምናምን የለባት። የእውነት በጣም አድንቄሻለሁ። እኛ እኮ በምክንያት ነው እኛ የጨረቃ ፋሚሊዎች ቅመሟ ያልንሽኮ በምክንያት ነው። በጣም እውነት ጥሩ ስም ነው ያወጣንልሽ። እና ውድ ቤተሰቦች፣ ዛሬ በጣም ነው ደስ ያለኝ። በጣም ይሄ ኩርንችት ይሄ ኩሩሩ ልኩን የነገረችው። የእውነት እንዲህ አስባችሁታን እሱ አጠገቡ ያለችውን እንግዲህ በጓደኝነት ሁለት ዓመት አለ በፍቅረኝነት ሁለት ዓመት አራት ዓመት፣ ለአራት ዓመታት የምታውቀውን ጓደኛህን እንደገና ደግሞ ፍቅረኛህን እንደዚህ እንግዲህ እንዳልከው ከሆነ ገና ለቤተሰቦችህ ልታስተዋውቃት ነው ብለህ ነበር እያልክ የነበረው እና ለእሷ ክብር የሌለህ እሷን ያላከበርክ እሷን ያልወደድካት ለእሷ ክብር ያልሰጠሃት እንዴት ነው ሀይሚ በአንድ ወር ውስጥ ጊዜ ውስጥ አውቀሃት ለእሷ እንደዚህ የምትሆነው? ጸባዩዋን ባህሪዋን ሁኔታዋን በመቼ መቼ አውቀሃት? ሲጀመር አንተ የራስህን ፍቅረኛ ሶሲን ያላከበርክ እሷን ያልወደድክ ለእሷ ክብር ያልሰጠህ ለሀይሚ ማትሆናትም ለሀይሚ ማታከብራት። እንዴ፣ እኔ ተመችኝ ትታኝሽ ተመትቻሽ አማርኛው፣ ማጠረኝ፣ ተመቸሽኝ ማለቴ ጥፋት ነው? ይቅርታ አድርጌልኝ በቃ እንዴ፣ አዎ፣ ጥፋት ነው። እንዴት ነው አንተ የሰው ሰው ስትመኝና የሰው ሰው ስትፈልግ ራሱ ከብሩኬ ላይ ቀምጠ ሀይሚን ለመውሰድ ራሱ ስትፈልግ ጥፋት ነው፣ ትልቅ ጥፋት ለዛውም ማለት ነው። ለነገሩ እሷ እንደዚህ በአንድ ጊዜ እንዳገኘችው ዝልል ብላ አንድ ወንድ ላይ ልጥፍ የምትል ሴት አይደለችም። ሀይሚ ማለት በጣም አስተዋይ አርቆ አሳቢ በጣም እኔ እንጃ ብልህ የሆነች ሴት ናት። ዝምብላ ይሄ ባገኘችው ነገር የምትሸወድ ሴት አይደለችም። ሁለተኛ ነገር ደግሞ ተመችተሽኛል ላልከው፣ ደግሞ አዎ እንዴት አትመችም እሷ ማንም ሰው የሚወዳት ተወዳጅ የሆነች ፍቅር የሆነች ልጅ ናት። በጣም ለምን ጸባዩዋ ስነ ስርዓቷ፣ አለባበሷ ያንተዋን አይታታት አላደለ? እንዴት እንደምትለብስ ቄጧን ጥላ እዚህ ጡቷ እየታየ በቃ የሆነ ያለባበሷ ራሱ ስነ ስርዓት የለው፣ ያነጋገሯ ስነ ስርዓት የለው። አዎ እቺ ደግሞ ስነ ስርዓት ያላት ልጅ ናት። በጣም አነጋገሯ፣ አለባበሷ፣ ሁሉ ነገሯ ደስ የሚል የሚያምር ልጅ ናት። ቆንጅዬ ናት እና አስተዋይ ናት። ላትወዳት አትችልም። ትወዳት አለ እኛም እኮ እንደዚህ ሞተን የምንወዳት እኮ በምክንያት ነው፣ ያለ ምክንያት አይደለም። ማንወዳቸው እኮ ቢሆን ኖሮ እንደዚህ አንከታተላቸውም፣ ሲጣሉ እንደዚህ አንጨነቅም፣ እንደዚህ አንጠበብም፣ እንዲታረቁ ጥረት አናደርግም ነበረ የማንወዳቸው ቢሆን። እኛም ራሱ በጣም ነው የምንወዳቸው። ስለዚህ ላትወዳት አትችልም። ግን ደግሞ መቼም ቢሆን ሀይሚ መቼም መቼም ቢሆን ሃይሚ ከአንተ ጋር አትሆንም። አንተ ልትወዳት ትችላለ፣ ልታፈቅራት ትችላለ። እሷ ደግሞ መቼም ከአንተ ጋር አትሆንም። በቃ አንተ ከህይወታቸው ውጣ። መጀመሪያ የራስህን ህይወት አስተካክል። ገብተዋል። የራስህን ህይወት ሳታስተካክል የራሱን ህይወት መልክ መልክ ሳትሰጠው እዚህ መጣ። ሃይሚ ሃይሚ ሃይሚ እኔ አንቺን እንዳያስከፉሽ ብዬ ነው፣ ሃይሚዬ እሷ እንዳትናገርሽ ብዬ ነው። ሶሲንተያት ሶሲን ተያት ለምን አንቺ ላይ ትጮህብሻለች? ብሩክም መጥቶ አንቺ ላይ ይጮህብሻል። ምን አገባህ አንተ? ምን አገባህ ስለ ሃይሚና ስለ ብሩክ እኮ አንተ አያገባህም። አንተ ዛሬ ነው እነሱ ህይወት ላይ መጣኸው። እነሱ ከስር እስከ መሰረት አንድ ላይ መጡ ናቸው። ባህሪ ለባህሪያቸው፣ ጸባይ ለጸባያቸው የሚተዋወቁ ናቸው። ምን አገባህ አንተ በእነሱ መካከል? ብሩክ መጥቶ እንደዚህ ይላል፣ እንደዚህ ይላል። ምን ይመለከተሃል አንተ? ስለራስህ ወቅ ስለ ራስህ ህይወት አስተካክል። ውጣ፣ መጀመሪያ ከእነሱ ህይወት ምንም አታስፈልግም አንተ። እሷም ደግሞ እንቅጩን የነገረችህ በቃ ትክክለኛውን ውሳኔዋን ነግረሃለች። ከዚህ በኋላ ስልክ ላይም እንዳደውልልኝ ከዚህ በኋላ አንተንም ማግኘት አልፈልግም በቃ ብላለች። ስለዚህ ይህን አውቀህ አርፈህ ተቀመጥ። አርፈህ ነው መቀመጥ ያለብህ። የራስህን ህይወት አስተካክል። የራስህን ፍቅረኛ ይቅርታ ጠይቀህ ህይወትህን አስተካክል። ለእሷ ለራስህ ፍቅረኛ አራት ዓመት ሙሉ ለመታቃት ክብር ስጣት፣ ፍቅር ስጣት። አንተ ያላከበርካት እሷ ልታከብርህ አትችልም። መጀመሪያ እናንተ ተከባበር፣ እናንተ ችግራችሁን ፈቱ፣ ከእነሱ ህይወት ውጡ። እናንተ እኔ ብዙ ጊዜ ብያለሁ፣ እናንተ ከእነሱ ህይወት ከወጣችሁ እነሱ በራሳቸው ሰዓት ይታረቃሉ። በቃ እናንተ ናችሁ በመሀል እየገባችሁ እየበጠበጣችሁ ያላችሁት። እና ብቻ ዛሬ በጣም ነው ደስ ያለኝ። ሀይሚዬ ዛሬ በጣም አስደስታኛለች። ቁርጥ እንቅጩን ነው የነገረችው፣ እና በቃ የማያዳግ መልስ ነው የሰጠችው። በጣም ደስ ብላኝ አለች። የመጨረሻ የነገሩ ብሩኬ ሰሞኑን እየነገራት ነበረ። ያው እሷ እንደዛ መስላ መስሏታ እንደዚህ መስሎ አልታያትም ነበረ። ተመችተሽናል ሲል በሌላ አላለ ኖርማል ነበር የመሰላት እና አሁን ደግሞ ሁሉ ነገሩ ግልጽልጽ ብሎ ታይቷታል ማለት ነው። እንግዲህ ከዚህ በኋላ ለኩርንችት ማስጠንቀቂያ ሰጥተዋለች። ሁለተኛ ስልክ እንዳትደውልልኝ፣ ሁለተኛ እንዳታገኘኝ ብለዋለች። አቶ ዳኒ እንግዲህ ከዚህ በኋላ ተከብረው ስነ ስርዓቶትን ይዘው ጥጎትን ይዘው ክልሎትን ይዘው ይቀመጡ፣ ይከበሩ እንግዲህ ከዚህ በኋላ ሀይሚን አገኛለሁ ምናምን ህይወታቸውን በጠብጣለሁ እንዳት እንዳትል ከዚህ በኋላ እንዳደውልልኝ ብለሃለች። እንዳደውል አለቀ። ምንድን ነው ሰላም የነሳችሁት እናንተ ናችሁ፣ እነሱ ህይወት ውስጥ እየገባችሁ። እንግዲህ ሰምሪና ፍፄም መጥተው ነበረ ዛሬ እና እነሱም ለማስታረቅ እየሞከሩ ነው። እንግዲህ ይታረቃሉ ብለን ተስፋ እናደርጋለን። መቼም አይለያየም ሀይሚና ብሩኬ። መቼም ቢሆን አይለያዩም። እኛም እንዲለያዩ አንፈልግም። እንግዲህ የሚያስታርቃቸው ሰው አይጠፋም። ወደ ቦታቸው ይመለሳሉ ብዬ አስባለሁ። ምክንያቱም ሀይሚ አሁን ሁሉ ነገር ግልጽ ብሎ ታይቷታል። የዳኒን ፍላጎት አውቃለች። ምን እንደሚፈልግ አውቃለች። እሷን ከብሩኬ አለያይቶ እሱ እሷን ወደ ራሱ ለማስጠጋት ነው እየጣረ እየለፋ። የማይሆን ንግግር፣ ይሄ የሆነ ስሜት የማይሰጥ አሁን እሱ ሀይሚ ሀይሚ ሀይሚ ማለቱ እኮ የእሷን አንጀት በልቶ በቃ አላደለ እንትን ብሎ በቃ ልቧ ላይ ተጎዝጉዞ ወደ ራሱ ለማስጠጋት ነው። እንደዚህ እንደዚህ አይነት ልጅ አይደለችም እሷ። በቃ አርፈህ ተቀመጥ አንተ እና እሷ ፍጹም ወደ አንተ አትመጣም። አሁን እሷ ሁሉ ነገር ግልጽ ስላለላት ወደ ቦታቸው ይመለሳሉ ብዬ ተስፋ አደርጋለሁ። ደግሞ ድንግጥ ብሎ ፊትሽን እንደዚህ አትኮስኩሾ፣ በእናትሽ አይ ብዬ እያላት ነበረ። ደግ አረገችልህ፣ እሰይ በቃ ደግ አረገችልህ። እስከ ዛሬም ድረስ አንተ አጉል እንትን እያልክ አክብረህ ነበረ፣ በቃ ተከብረህ አልቀመጥ ብልሃል። ስለዚህ አሁንም ከነሱ ህይወት ውጡ፣ የራስን ህይወት አስተካክል። እሷ መቼም ወደ አንተ አትመጣም። ከብሩክ እንኳን ባትሆን ወደ አንተ አትመጣም። ቁርጥህን እወቅ እና ቤተሰቦች፣ ዛሬ ያለው ነገር ይሄ ነው። ይዤላችሁ የመጣሁት ቪዲዮ ይህን ይመስላል። ቤተሰብ፣ ላይክ፣ ሰብስክራይብ፣ ሼር አድርጎ አበረታቱኝ። ውድ ቤተሰቦች በያላችሁበት ሰላም ቆዩኝ።